ክብር በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሀሳብሽ ድንግል ነሽ።

ብዙም የቤተ ክርስቲያን መሄድ ናም ፍላጎትም ብዙም የላቸው እውቀቱም ስለሌላቸው ማለት ነው። እና ያው ባዕድ አምልኮ አምላኪ ነበሩ። ባዕድ አምልኮ በሚያመልኩበት ሰዓት እና ታማ ነበረ። በጣም በጠና ታማ ምንም ባልሆነችበት ነው። በሰላምተኝ ተናድረን ጠዋት የታመመችው እና ታማ በነበረበት ሰዓት ጸበል ሄዳ ነበረ። የሚካኤል ጸበል ሽንቁሩ ሚካኤል እና በዛ ሰዓት እሷ ጸበል ስትሄድ

እኔ እና ታላቅ ወንድሜ ባደ አምሊኮ የሚታመልክበትን ቁሳቁስ እንዳለ ከቤት አጥን ጥለኑ፣ ጠበቅናት። ከዛ በኋላ እግዚአብሔር ይመስገን እናትም ቆራቢ ናት። እሺ ይሄ ተማረም ቃሌዎቲን ያሰማል። ስለ ጋፊ ሰደፋኒ አብረፋኒ ጋይለኬ ሀላካሚን ራዋቴ

ያው ሃማ ሆምና ፋቲ ነንገር ጋራ አማስ ካራ ፍንዱራት። እሺ፣ የተቸገሩትን ትረያለሽ ሆይ የተቸገሩትን አሁን እኔ ማለት በሚችለው አቅም ሁሉ ቤተሰቦች ጋር እያለሁ ከእናትና ከአባቴ ሰርቄ ነበረ የሚሰጣቸው። በሚችለው አቅም ማለት የተቸገረውን ሰው እኔ አልችልም፣ አዋይ አላቅሳለሁ። በቃ እንጃ በጣም የሚካፋኝ

እና እዚህም አዲስ አበባም ከመጣ በኋላ ደግሞ ከእህቶች እየሰረፉ ነበረ። እንደዚህ እየተቸገሩ ናም መንገድ ላ ከተቀመጡት፣ በቃ ቤት ውስጥ ካለው ነገር ቀንሼ እየሰረፉ ነበር የሚሰጣቸው። እና ለወደፊትም ደግሞ እግዚአብሔር ረድቶኝ በዚህ መልካም ስራ ላይ እንዴት ተማራ ፍላጎቴ ነው። እግዚአብሔር የሚረዳኛል ብዬ አስብ። እሺ፣ ይሄ ተማራ በእውነቱ ቃሊዎትን ያሰማልን

እሺ ጋፊ ተርባፋኒ አብርሃም ዮኪን ከሱማ አብርሃም ጀቹን ኤማል ጀቹ ዳይዳ አብርሃም ወይንም ያብርሃም እንግዳ ማለት ምን ማለት ነው እሺ አብርሃም ጀቹን አባ ሰባ ሁንዳ ጀቹዳ አብርሃም ከሱማ አስማናዳን አባ ቤከሜዳ አባ ከሱማ አስማናዳን ቤከሞዳ

ሲላስ አይ ኦ ሲላስ ሲላስ ኦኒ መነባክ ቁልቁል አባታችን አብረሃም አብረሃም ማለት ማለት ነው አባት አብረሃም የሁሉ አባት ማለት ነው። አብረሃም ማለት እንግዳ ተቀባይ በደግነት የታወቁ አባት ናቸው። እንዲሁም ሰይጣን በነሱ ቀንቶ

አብርሃም ደግ አይደለም፣ በጣም ክፉ ሰው ነው ብሎ ለሰዎች ተናግሮ ለሶስት ቀን እንግዳ ቤቱ ሳይሄድ አባታችን አብርሃም እንግዳ ሳይቀበሉ እንደቆዩ እና በሶስተኛ ቀን ሶስቱ ስላሴዎች በቤታቸው ገብቶ የአብርሃምን ቤት እንደባረኩ። እሺ ሄታችን ቀሪዎትን

ሀገር ውጭ ሆነ ከሀገር ውስጥ ምንድን ነው ያጋጠመሽ? አገር ውስጥ ሆኜ በፊት ገና ከክፍለ ሀገር እንደመጣው እህቴ ጴንጤ ነች አንድኛው እህቴ ጴንጤ ናት። እና ከክፍለ ሀገር እንደመጣው ጴንጤ ቤት ነው ያስገባችኝ። እና ጴንጤ ቤት አስገብታኝ ሴትዮዋ በጣም ነበረ የሚታተቃየ ማተብሽ፣ በጥሽ ቤተሰቦች ስጋር ስትይ ለብሰሽ ትሄጃለሽ ስትመለሽ

ታዋልቅ ያለች ትላይ ነበረ እና በጣም መግቡ ላይ ካል ደርሳ ነበረ ማለት ነው። ትቆልፍበታለች መግቡ ላይ እና ከዛ ከዛ ቤት ወጥቼ ሌላ ቦታ ደግሞ አሁኑ ምህት አስገባች እህቴ ያስገባቸው ቤት ደግሞ ሴትዮዋ ፓስተር ነች ማለት ነው። የገባውበት ሴትዮ ፓስተር ናት። እሷን በጣም ስታሰቃየ ነበር። እኔ ሳልፈልግ በግድ ይዛኝ ሄደች፣ ቸርች ቤት ይዛኝ ሄደች እና

ማተቤ ተበጥቶ ለሁለት ወር ከኦርቶዶክስ ተዋሕዶ ያው በእሷ ቤት ነው እንጂ እኔ ከልቤ አልወጣም፣ ግን ጴንጤ ሆናለች ተብዬ ለሁለት ወር ጴንጤ ነበርኩ ማለት ነው። ከዛ በኋላ ግን እግዚአብሔር ይመስገኝ ከእሷ ቤት እንደወጣውኝ እኔ ወደ ኦርቶዶክስ እምነት ተከታይ ተመልሼ ማተቤን ማርጌ እስከአሁንም አለው። እስከ መጨረሻ ኖራለሁ ብዬ ተስፋ አለኝ።

የራሴን በጣም የሚጠላ ከሰዎች የራሴን ለመደበቅ የሚፈልግ ሰው ነበር። ነገር ግን ያ ወደዚህ ማበር ከመጣ ብዙ ተስፋ አገኘሁበት። ጨለማ ውስጥ የነበረው ሕይወቴ ወደ ብርሃን መጣ ማለት ነው። እና ያው እግዚአብሔር ይመስገን ብዙ ነገርን ያገኘሁበት። እሺ፣ በእውነቱ ቃልዎትን ያሰማልን። ይሄ ፊ ተጥሞረራ አይገኝ ይራ

እዚህ ከመምጣቴ በፊት ገዳም ሄጄ ነበረና እና የህርኩት ገዳም ማርያም ገዳም ነውና፣ የህርኩት ገዳም ማርያም ገዳም ነበረ። ቀኑ ሰላሳ ነው። በሰላሳ ሄጄ የመጥመቁ ዮሐንስን ዝክር በልቼ ነበረ የመጣው ዳረብ ሀገር ሲመጣ ማለት በሰላሳ የመጥመቁ ዮሐንስን ዝክር በልቼ ሲመጣ

ልክ መጥቼ አረብ ሀገር መጥቼ በስድስተኛ ወር ከፎቅ ላይ ነው የወደቁት። እቃ ይዤ በሰርቪስ እና የወደኩትም እለቱ ሰላሳ ነበር እና እኔ ማለት በጣም ነው የደነገጡ ሰዎች። የራሱ ማለት ነው የሆነ ነገር ትሆናለች ብሎ አይደለም። እኔ የያዝኩት እቃ ብርጭቆ ሰሃን ነው የያዝኩት። እነሱ እንኳን አልተሰበሩም ማለት ነው። እና ያው እኔ ገጠመኝ ብዬ የሚይዘው

ትልቁ ነገር ይሄ ነው። በህይወት ውስጥ ማለት ነው ለምን በጣም ብዙ ትልቅ የሆነ እንትን እንዳያዩበት እና ይሄ ነው ያለኝ ማለት ነው። እሺ በእውነቱ ይሄታችን ቃሊዎትን ያሰማለን። አሁኑ እግዚአብሔር አምላክ አምላከ ቅዱሳን ከአንቺ ጋራ ይሁን። ጥያቄን በዚህ ጨርሼ አለው።

በእውነቱ ስላሴዎች የአብርሃም ቤት ገብቶ እንደባረኩ ቤት ሺ ባርኩ፣ የአባታችን የአብርሃም በረከት አይለይሽ። በእውነቱ ቃሊዮትን ያሰማልን መንግስተ ሰማያትን ያወርስልን ያወርስልኝ። በእውነቱ ተባረክ ሊሄዳችን። እሺ በዚህም መቀጠል መልዕክት ካለሽ የምታስተላልፉ መልዕክት ካለሽ አስተላልፊ። እሺ እህቴ በጣም አመሰግናለሁ። ቃሊዮትን ቃለበረከትን ያሰማልን

እኔ ማስተላለፍ የሚፈልገው ነገር ቢኖር ለመላው ኦርቶዶክስ ተዋሂዶ ልጆች ነው። እኔ ማስተላለፍ የሚፈልገው ያው ይሄንን መልእክት ለሚሰማ ሁሉ ማለት ነው። ኦርቶዶክስ ማለት ንጽት ናት፣ ቅድስት ናት። ከምንም ከምንም ፈተና ከምንም ስቃይ፣ ከምንም መከራ የምታወጣናት ናት ማለት ነው። ድጋፍ ሙርኮዝ፣ እናት አባቶና

ሁሉ ነገር ሆና ከብዙ ፈተና የምትጠብቅ ናት። እና በርቱና ጠንክራችሁ ኑሩ። እምነት እምነት ያለ ደግነት ደግነት አለ እምነት አይሆንም እና መልካምን ስራና እምነትን አንድ ላይ ይዘን እንድንጓዝ። እኔ እንግዲህ ይሄን ነው መልእክት ማስተላለፍ የሚፈልገው። ለምን ሰው መልካም መልካም ስራን ካልሰራ እምነት አለው ብሎ አይታሰብም።

እንዲሁም ደግሞ ሰው እምነት ካለው መልካም ስራን ካልሰራ አለ እምነት በጎ ስራ ምንም አይደለም፣ አለ በጎ ስራ ደግሞ እምነትን ምንም አይደለም ማለት ነው። ሁለቱንም አያይዞ ነው እና እኔ ያው በርቱ፣ ሰውን አትናቁ፣ ሰውን እንደራሳችሁ ውደዱ ይባላል እና ይሄንን እንድናደርግ ደግሞ

ሰማይ እና ምድርን የፈጠረ አምላካችን መድኃኒዓለም እሱ ይርዳን። እንግዲህ ይሄን ማስተላለፍ ነው የምፈልገው። እንግዲህ ከአነጋገሪ ከአነጋገሬ ከው ከአነጋገሪ ስህተት ካለኝ በጣም ይቅርታ። እንግዲህ ጨርሻለሁ። እህቴ በጣም ነው የማመሰግነው የአብርሃም እንግዳ አድርጌ ስለጋባሽ በጣም በጣም ነው የማመሰግነው።

እግዚአብሔር ይስጥልን። ቃለ ሕይወትን ቃለ በረከትን ያሰማልን። አሜን። ያም ለሁላችንም በሆነተ ጌታችን ቃለ ሕይወትን ያሰማልን። አሜን። ፕሮግራማችን በዚሁ ፈጽመናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን የአባቶቻችን የኛም አምላክ ስሙ የተመሰገነ፣ አሜን።

እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ጊዮርጊስ ሰላምታ ሰላም ነሽ እንላለን። በሐሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ገባሻት። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋ የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ

ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምንልን አጸፋችን የሚያስተሰርይልን ዘንድ ዛሬም ዘወትርም እስከ ዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ መንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። አሜን ይሁን ይደረግልን። አሜን ይሁን ይደረግልን።